እነዚህ አራት ቀንዶች ምንድን ናቸው? እስራኤልን ያፈራረሷቸው ናቸው። ጉልበታቸውን ኃይላቸውን ተጠቅመው ያፈራረሱ ናቸው። ኃይላቸውን ጡንቻቸውን የገለጡባቸው በኢየሱስ ስም ይፈራርሳሉ፣ ይወድቃሉ። አራቱን ቀንዶች የሚጥሉ እግዚአብሔር በዚህ ጥቅምት ወር ጠላቶቻችሁን ሊጥል ወጥተዋል። አሳዳጆቻችሁ በኢየሱስ ስም ይወድቃሉ። ሰላም ለእናንተ ይሁን፣ በዓለም ዙሪያ ያላችሁ ሁላችሁ፣ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ከምጸልይበት ስፍራ ከእናንተ ጋር አብሬ ለመጸለይ ወደ እናንተ ብቅ ብያለሁ። ከመጸለይ በፊት ዘካርያስ ምዕራፍ አንድ ላይ ከቁጥር 18 ጀምሮ እስከ 21 ያለ የእግዚአብሔር ቃል አለ። ያንን ቃል እናይና አብረን እንጸልያለን። በዚህ መጽሐፍ ላይ ዘካርያስ አራት ቀንዶችን እንዳየ ይናገራል። እነዚህን አራት ቀንዶች እንዳየ ያነጋግረው ለነበረው መልአክ ጠየቀው። እነዚህ አራት ቀንዶች ምንድን ናቸው ብሎ ሲጠይቀው እነዚህ አራት ቀንዶች የይሁዳንና የእስራኤልን የኢየሩሳሌምን ቤት ያፈራረሱ ቀንዶች ናቸው አለው። እንደገና እግዚአብሔር አንድ ራእይ አሳየው፣ አራት ጸራቢዎችን አሳየው አራቱን ጸራቢዎች እንዳየ ዘካርያስም ለእግዚአብሔር እንዲህ ብሎ ጠየቀው። እኚህ አራት ጸራቢዎች ለምንድን ነው የመጡት ብሎ ጠየቀው። በዚህ ሰዓት እንደዚህ አለው፣ እነዚህ አራት ጸራቢዎች አለው የይሁዳን ቤት ያፈራረሱትን አራቱን ቀንዶች ሊጥሉ መጥተዋል አለው። ጌታ ኢየሱስ የተባረክውን። ሰሞኑ እየጸለይኩ ያለ እግዚአብሔር ይህንን ቃል በልቤ ውስጥ ያመላልሰው ነበር። በዚህ ቃል መሰረት ዛሬ እጸልይላቸዋለሁ እነዚህ አራት ቀንዶች የይሁዳን ቤት የእስራኤልን ቤት የኢየሩሳሌምን ቤት ያፈራረሱት አራት ቀንዶች አራቱ የአሕዛብ ነገስታት ናቸው። ቀንድ የብርታት ምልክት ነው፣ የኃይል ምልክት ነው። ኃይላቸውን ተጠቅመው ብርታታቸውን ተጠቅመው ጉልበታቸውን ተጠቅመው ኢየሩሳሌምን፣ ይሁዳን፣ እስራኤልን ባድማ እስኪሆኑ ድረስ ባዶ እስኪሆኑ ድረስ ያፈራረሷቸው ናቸው ጉልበታቸውን ኃይላቸውን ተጠቅመው እስራኤልን ይሁዳን ኢየሩሳሌምን ያፈራረሱ ናቸው። እግዚአብሔር ግን ድጋሚ ያሳየው ራእይ እነዚህ አራት ጸራቢዎች የይሁዳን ቤት የእስራኤልን ቤት የኢየሩሳሌምን ቤት ያፈራረሱትን አራቱን ቀንዶች ሊጥሉ እንደመጡ ነገረው። አያችሁ አራቱን ቀንዶች የሚጥል አራቱን ቀንዶች የሚጥሉ አራት ጸራቢዎች መጡ። እነዚህ አራት ቀንዶች ቅድም እንደነገርኳችሁ የአሕዛብ ነገስታት ናቸው። የእስራኤልን፣ የይሁዳን፣ የኢየሩሳሌምን ቤት ያፈራረሱ፣ አንገት ያስደፉ፣ ያስጨነቋቸው፣ ባድማ ያደረጓቸው፣ ባዶ ያደረጓቸው፣ ጉልበታቸውን ኃይላቸውን በመጠቀም የረቷቸው ናቸው። ታዲያ በእነዚህ አራት ቀንዶች ላይ ወይም በእነዚህ አራት የአሕዛብ ነገስታቶች ላይ ታላቅ ኃይል ሲወጣታ ያላችሁ። ይህም ኃይል ጸራቢ ነው። እነዚህ አራት ቀንዶች አራቱ የአሕዛብ ነገስታት ኢየሩሳሌምን፣ ይሁዳን፣ እስራኤልን ያፈራረሱትን ብርቱ ነኝ ያሉትን፣ ሀያል ነኝ ያሉትን የሚያፈራርሱ የሚጥሉ ብርቱ የሆኑ ጸራቢዎች ወጡባቸው። ዛሬም አንድ መልእክት አለኝ። ከፊታችን ባለው በጥቅምት ወር ላይ እስከዚህ ቀን ድረስ ያሳደዷችሁ፣ ያስጨነቋችሁ፣ ብርቱ ነኝ ብለው የወጡባችሁ የስራ በሮቻችሁ ላይ የቆሙ የአገልግሎት በሮቻችሁ ላይ የቆሙ በብዙ አቅጣጫ ኢኮኖሚያችሁን ያፈራረሱ የጸሎት መሰዊያችሁን ያፈራረሱ እየተከተሉ የመቷችሁ ኃይላቸውን ጡንቻቸውን የገለጡባችሁ በኢየሱስ ስም ይፈራርሳሉ ይወድቃሉ። አራቱን ቀንዶች የሚጥሉ አራት ጸራቢዎች እንደወጡ እግዚአብሔር በዚህ ጥቅምት ወር ጠላቶቻችሁን ሊጥል ወጥተዋል። አሳዳጆቻችሁ በኢየሱስ ስም ይወድቃሉ። የስራ በራችሁን፣ የትዳር በራችሁን፣ የአገልግሎት በራችሁን የያዙ የዘጉ በኢየሱስ ስም ይወድቃሉ። በዚህ ጥቅምት ወር እናውካቸዋለን፣ እንረብሻለን፣ እንቋቋማለን፣ እንወጋቸዋለን። መሄድ አይችሉም ብለው የወጡባችሁ የተማማሉባችሁ፣ በኢየሱስ ስም መሀላቸው ይፈርሳል። እነሱ አይቀጥሉም፣ እናንተ በክብር ትቀጥላላችሁ። ጠላቶቻችሁ አይቀጥሉም፣ እናንተ በድል ትቀጥላላችሁ። መጽሐፍ ቅዱስ ሲናገር እነሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል ተብሎ ተጽፏል። የሚበልጥ ኃይል እኛ ጋር አለና ፈጽሞ እናገራለሁ። በየትኛውም አቅጣጫ የሚነሱባችሁ የመከሩባችሁ ክፉን ምክር መክረው ክፉን ለማድረግ የወጡባችሁ ሁሉ ከመንገዳችሁ በኢየሱስ ስም ዛሬ ይነቀሉ። በየትኛውም አቅጣጫችሁ ቀንና ሌሊት ዝተው መክረው ጠንስሰው ተማክረው አንድ ሆነው የወጡባችሁ በክርስቶስ ኢየሱስ ስም ከመንገዳችሁ ላይ የተነቀሉ ይሁኑ። ፈጽሞ በሀገራችን ኢትዮጵያ ላይ የተመከረ ማንኛውም ክፉ ምክር በኢየሱስ ስም የፈረሰ ይሁን። እነዚህ አራት ጸራቢዎች ወጥተው አራቱን ቀንዶች ይጥላሉ እንዳለ ፈጽሞ ቀንዶችን ለመጣል እንደወጡ ቅማቸው ለመምታት እንደወጡ ጉልበታቸው ለመምታት እንደወጡ ኃይላቸው ለመምታት እንደወጡ እግዚአብሔር ዛሬ ወጣላችሁ። በዚህ ጥቅምት ወር ሰላሳውም ቀናችሁ ላይ የእግዚአብሔር ክንድ ወጣላችሁ። የእግዚአብሔር ክንድ ቀደመላችሁ። በመንገዳችሁ ቀደመ፣ በስራችሁ ላይ ቀደመ፣ በአገልግሎታችሁ ላይ ቀደመ። የክፉ ድምፅ ከመንገዳችሁ በኢየሱስ ስም ተሻረ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ይህ ምክር አይጸናም አይሆንም ተብሎ ተጽፏል። በጤናችሁ፣ በስራችሁ፣ በትዳራችሁ ላይ፣ በመውጣት በመግባታችሁ ላይ የተመከረ ክፉ ምክር በኢየሱስ ስም አይጸናም አይሆንም። ጠላቶቻችሁን የሚጥል የእግዚአብሔር እጅ ወጥቶላችኋል። ጠላቶቻችሁን ጠላቶቻችሁን የሚመታ የእግዚአብሔር እጅ ወጥቶላችኋል። የተቋቋማችሁን የሚጥል የእግዚአብሔር እጅ ወጥቶላችኋል። በዚህ ጥቅምት ወር በቤታችሁ በህይወታችሁ ከመልካም ነገር ውጪ አንዳች እንዳይሆን በኢየሱስም ጸለይኩላችሁ። በጤናችሁ ላይ የታወጀ ክፉ አዋጅ በኢየሱስም ሻርኩት። በህይወታችሁ ላይ የታወጀ ክፉ አዋጅ በኢየሱስ ስም ሻርኩት። በእያንዳንዱ እንቅስቃሴያችን ላይ የተመከረ ክፉ ምክር በኢየሱስ ስም ሻርኩት። በሀገራችን ኢትዮጵያ ላይ የታቀደ በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ፣ በመሃል ኢትዮጵያ ላይ የታቀደ ማንኛውም ክፉ ቅድ በኢየሱስ ስም የተከለከለ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ለመውጋት ለማስጨነቅ ክፉ ምክርን የመከሩ ምክራቸው በኢየሱስ ስም ይፍረስ። ሀሳባቸው በኢየሱስ ስም ይፍረስ። በቤታችሁ የተመከረ ምክር የፈረሰ ይሁን። ከዚህ ቀን ጀምሮ እግዚአብሔር እንደ ኃያል እንደ ጨካኝ ከፊታችሁ ወጥቷልና ጠላቶቻችሁ ከመንገዳችሁ ላይ ተነሱ። በአንድ መንገድ ይመጡብሃል፣ በሰባት አቅጣጫ ከፊት ይሸሻሉ ተብሎ ተጽፏል። በዚህ ጥቅምት ወር ለመቋቋም አስበው የሚወጡ ከፊታችሁ ይሽሹ በራችሁ ላይ ለመቆም ይወጡ ከፊታችሁ ይሽሹ። ትዳራችሁ ላይ ለመቆም ይወጡ ከፊታችሁ ይሽሹ። ኢኮኖሚያችሁ ላይ የሚነሱ ከፊታችሁ ይነሱ። እግዚአብሔር ጠላቶቻችሁን በኢየሱስ ስም ከመንገዳችሁ ላይ ያንሳ። ይህ ወር የክብር ወር፣ ይሄ ወር የከፍታ ወር፣ ይሄ ጥቅምት ወር የምስጋና ወር ይሁንላችሁ። እግዚአብሔር የተናገራችሁን የምጨብጡበት ወር ይሁንላችሁ። ይህ ጥቅምት ወር የኃይል ወር ይሁንላችሁ በኢየሱስ ስም የትኛውም ድንገተኛ የሞት አደጋ በኢየሱስ ስም አያገኛችሁም። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተጽፏል። ማንኛውም ክፉ ነገር ወደ ቤታችሁ እንዳይገባ ከለከልኩ። ድንገተኛ ሐዘን፣ ድንገተኛ ሞት በጥቅምት ወር ላይ እንዳያገኛችሁ በኢየሱስ ስም ጸለይኩ ጸለይኩ። ከመንገዳችሁ ክፉ ነገር የተከለከለ። የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። አብ ያልተከለው ተክል ይነቀላልና፣ ማንኛውም ጠላት በላያችሁ ላይ ዘራው ዘር ሁሉ በኢየሱስ ስም ከሕይወታችሁ ላይ ተነቀለ። የእግዚአብሔር ምሕረትና ቸርነት በኢየሱስ ስም ይክበባችሁ። ሰላማችሁ እጅግ የበዛ ይሁን። ይሁዳን፣ ኢየሩሳሌምን፣ እስራኤልን ያፈራረሱ እነዛ አራት ቀንዶች የሚጥሉ አራት ጸራቢዎች እንደወጡ በነገራችሁ ላይ በቤታችሁ ላይ በትዳራችሁ ላይ በወጡባችሁ ላይ የእግዚአብሔር እጅ ወጥቶባቸዋልና አሸንፋችሁ ትቀጥላላችሁ። የእግዚአብሔር እጅ በጠላቶቻችሁ ላይ ወጥቷልና በክብር ትቀጥላላችሁ፣ በድል ትቀጥላላችሁ። ፈጽሞ የእናንተ ነገር ልያዝ ሊገደብ አይችልም። እግዚአብሔር ከሁኔታዎች በላይ ያራምዳቸዋል። በቤታችሁ በኑሯችሁ ላይ የተነሳባችሁ ጠላት ሁሉ ዛሬ አቅም አጣ። ለምድራችን ሰላም፣ ለትውልዳችን ሰላም ሆነ። በኢየሱስም አባቶይ ስለሰጠን ጊዜ እናመሰግናለን። ስለ ሁሉ ተባረክ። በዚህ ጸሎት የተባረኩ ይሁኑ፣ ከክፉ ሁሉ የተጠበቁ ይሁኑ። በኢየሱስም በዚህ ጥቅምት ወር ከመልካም ነገር ውጭ ክፉ ነገር እንዳያገኛቸው ጸለይኩ። ከሰላም ውጭ ሀዘን እንዳ ያገኛቸው ጸለይኩ። ይህ መልእክት የሚሰሙ ሁሉ ህይወታቸው የተቃና ይሁን መውጣት መግባታቸው የተጠበቀ ይሁን። በክርስቶስ ደም የተሰወሩን ክፉ አያገኛቸው። ደስታ፣ ምስጋና፣ ጤንነት በቤታቸው ይብዛ። ስለ ሁሉ ተባረክ እናመሰግንሃለን። በኢየሱስ ስም አሜን። ይህም መልእክት የሰማችሁ ቅዱሳኖች ሁላችሁም ለሌሎች ይህ መልእክት እንዲደርስ ሼር አድርጉላቸው። ጸጋ ከእናንተ ጋር ይሁን። እጅግ በጣም ወዳችኋለሁ። እግዚአብሔር አምላክ በሰላም በጤና ይባርካችሁ። አገራችንን ኢትዮጵያን እግዚአብሔር በሰላም በከፍታ ይባርክልን። ተባረኩ፣ እወዳችኋለሁ።